በኤሌክትሪክ መኪኖች ላይ በመቶ ሺህ ብሮች የዋጋ ቅናሽ እንዲሁም ነጋዴዎች በመቶ ሺህ ብሮች እየከሰሩ ይገኛሉ። የኤሌክትሪክ መኪኖች ዋጋቸው በኃይለኛው እየቀነሰ ነው። ጉዳዩ ምንድን ነው? ከዚህም በኋላ የኤሌክትሪክ መኪኖች በተለይ የቢዋይዲ መኪኖች ዋጋቸው እንደሚቀንስና ትናንትና በሰራውላችሁ ቪዲዮም ቢዋይዲ ለአጭር ቀናት የሚቆይ የዋጋ ቅናሽ ማድረጉን አሳይቻችሁ ነበረ። ከዚህ በኋላ የሚመጣው ቅናሽ ደግሞ ምናልባት የበረታ ሊሆን ይችላል። እሱን ሁሉ አስቃኛችኋለሁ። ለታሪክ እንዲሆን ግን አሁን ላይ ያሉትን የሳምንቱ የመኪኖቹ ማለትም የኤሌክትሪክ መኪኖችን ዋጋ ዛሬ አሳወቃችኋለሁ። አንደኛ BYD Seagull EV 405 ፍላይንግ ኤዲሽን የመኪና 3 አይነት ትሪም ሌብሎች ያሉት ሲሆን ፍላይንግ ኤዲሽን የሚባለው በአንድ ጊዜ ቻርጅ 405 ኪሎ ሜትር ይጓዛል ተብሎ የሚታሰበው ነው። የመኪና ሆርስ ፓወሩ 74 ሆርስ ፓወር ሲሆን ፍሮንት ዊል ድራይቭ በሁለት ዊል ድራይቭ ነው። ባትሪ ካፓሲቲው 38.88 ኪሎዋታውር ሲሆን በአጠቃላይ እየተጠራበት ያለው ዋጋ 2,750,000 ብር ነው በአሁን ሰዓት ሁለተኛው ቢዋይዲ ሶንግ ፕላስ 605 ኪሎ ሜትር ፍላግሺፕ ኤዲሽን የሚባለው ነው። ይህ መኪና በአጠቃላይ የ2025 ሞዴሉ ሲሆን 218 ኤችፒ ኤሌክትሪክ ሞተር ካፓሲቲ አለው። በአንድ ጊዜ ቻርጅ 605 ኪሎ ሜትር መጓዝ የሚችል ሲሆን ባትሪ ካፓሲቲው 718 ኪሎ ዋት ነው። ሌያውቱ ፍሮንት ዊል ድራይቭ ሲሆን ቱ ዊል ድራይቭ ነው። ይህ መኪና በአሁን ሰዓት እየተጠራበት ያለው ዋጋ 5 ሚሊዮን 800 ሺህ ብር ነው። ሌላኛው መኪና የ2024 ሞዴል BYD Song Plus EV 520 ነው። ይህ መኪና በአንድ ጊዜ ቻርጅ 520 ኪሎ ሜትር መጓዝ የሚችል ሲሆን ፈርስት ኤዲሽን ወይም ጀኔሬሽኑ ፈርስት ነው። ትሪም ሌብሉ ሌዣሪ ኤዲሽን የሚባል ሲሆን የ2024 ሞዴል ነው እንደነገርኳችሁ፣ SUV ሲሆን አምስት ሰው መጫን ይችላል። ኢንጂን ወይም የባትሪ ካፓሲቲው 150 ኪሎዋት 201 ኤችፒ ነው። ባትሪ ካፓሲቲቱ 87 ኪሎዋት አወር ሲሆን ድራይቭ ታይፑ ሲንግል ሞተር ፍሮንት ዊል ድራይቭ የሚባል ነው። ትራንስሚሽኑ አውቶማቲክ ሲሆን ቶፕ ስፒዱ 175 ፐር አወር መጓዝ ይችላል። የመኪና ሬንጁ በአንድ ጊዜ ቻርጅ 520 ኪሎ ሜትር መጓዝ የሚችል ሲሆን እርዝመቱ 4785፣ ስፋቱ 1890፣ ቁመቱ ደግሞ 1670 ሚሜ ነው። ከመሬት ያለው ከፍታ 170 ሚሊ ሜትር ሲሆን 00 በአሁኑ ሰዓት እየተጠራበት ያለው ዋጋ 5 ሚሊዮን 300 ሺህ ብር ነው። ሌላኛው መኪና የ2025 ሞዴል BYD Yuan Up ኢቪ የሚባለው ነው። ይህ መኪና ትሪም ሌቭሉ ቪታሊቲ ኤዲሽን የሚባለው ሲሆን 401 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ይህም መኪና በአሁን ሰዓት እየተጠራበት ያለው ዋጋ 3 ሚሊዮን 700 ሺህ ብር እየተባለ ይገኛል። ሌላኛው መኪና BYD Tang ኢቪ የሚባለው መኪና ነው። ይህ መኪና ሊዲንግ ኤዲሽን የሚባል ትሪም ሌብል ያለው ሲሆን 730 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ፎርስ ፓወሩን ስንመለከት 245 HP ማመንጨት የሚችል ሞተር የተገጠመለት ሲሆን ይህ መኪና ባገለገለው ኢንፎርሜሽን ያለኝ ባገለገለው ሲሆን 7250000 ብር ባገለገለው እስከ 3000 ኪሎ ሜትር የተጓዘው ብቻ እየተጠራ ይገኛል። ሌላኛው የምነግራችው በኢትዮጵያ በጣም ተወዳጅ የሆነው መኪና ቶዮታ ቢዜድ ፎረክስ የ2023 ሞዴሉ ነው። ይህ መኪና ፈርስት ጀነሬሽን ሲሆን ትሪም ሌብሉ ፕሮ ነው። ዓመተ ምሕረቱ 2023 ሲሆን ክሩስ ኦቨር ኤስዩቪ ኢቪ የሚባል ነው። አምስት ሰው መጫን ይችላል። የሞተሩ አቅም 160 ኪሎዋት ማለትም 214 ኤችፒ ማምንጫት የሚችል ሲሆን ባትሪ ካፓሲቲው 72.8 ኪሎዋት ሃውር ነው። ድራይቭ ታይፑ ደግሞ ሲንግል ሞተር ፍሮንት ዊል ድራይቭ የሚባል ሲሆን ትራንስሚሽኑ አውቶማቲክ ነው። ቶፕ ስፒዱ 160 ኪሎ ሜትር ፐር ሃውር ሲሆን 615 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ዳይሜንሽኑ 4690 ሚሜ እርዝመት ስፋት 1850 ሚሜ ቁመቱ ደግሞ 1650 ሚሜ ነው። ከመሬት ያለው ከፍታ 205 ሚሜ ነው። ይህ መኪና በ00 እንግዲህ ኢትዮጵያ ውስጥ እየተጠራ የሚገኘው 5 ሚሊዮን ብር እየተባለ ይገኛል። ሌላኛው የምነግራችሁ መኪና ቢዋይዲ ኢቱ ይሰኛል። ይህ መኪና 405 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ሌግዥሪ ኤዲሽን የሚባል ትሪም ሌቭል አለው። በአጠቃላይ ሆርስ ፓወሩ 94 ኤችፒ ሆርስ ፓወር ያለው እንግዲህ አቅሙ ይህን ሲመስል በአጠቃላይ 45 ኪሎ ሜትር በአንድ ጊዜ ቻርጅ የጓዛ ለውቱ ፍሮንት ዊል ድራይቭ በሁለት ዊል ድራይቭ ሲሆን 432 ኪሎ ዋትር ባትሪ ተገጥሞለታል። በአጠቃላይ 3 ሚሊዮን 250 ሺህ ብር እየተባለ ይገኛል። ሌላኛው የምነግራችው መኪና BYD Shin Plus DMI ፕለጊን ሃይብሪድ የተባለው መኪና ነው። ይህ መኪና የ2024 ሲሆን በአጠቃላይ Shin Plus ዲኤምአይ ሞዴሉ ነው። ፎርዝ ጄኔሬሽን ሲሆን ትሪም ሌቨሉ ሊዲንግ የሚባለው ነው። ሃያ ሃያ 24 ሲሆን ኤስዩቪ አምስት ሰው መጫን ይችላል። ኢንጂኑ እንግዲህ ፎር ሲሊንደር ዋን ፖይንት ፋይቭ ሊትር ቱርቦ ቻርጀር ፕለጊን ሃይብሪድ የሚባል ነው። 297 ኤችፒ የሚያክል እንግዲህ አቅም ያለው መኪና ሲሆን ፍሮንት ዊል ድራይቭ ነው። በአጠቃላይ ባትሪ ፓወሩ 135 ኪሎዋት በ182 ኤችፒ ሲሆን ትራንስሚሽኑ አውቶማቲክ ኢሲቪቲ የሚባል ነው። ቶፕ ስፒዱ 185 ኪሎ ሜትር ፐር ሀውር ሲጓዝ ፊውል እንግዲህ ፕለጊን ሃይብሪድ የሚባል ስለሆነ ፊውል ይጠቀማል። ባትሪ ፓወሩ 8.3 ኪሎዋት አወር የተገጠመለት ነው፣ ባትሪ ካፓሲቲው ማለት ነው። ሬንጁ 55 ኪሎ ሜትር በባትሪ ብቻ ይጓዛል። በነዳጅ ደግሞ በሊትር 20 ኪሎ ሜትር ይጓዛል። ይህ መኪና በውንሳት እየተጠራበት ያለው ዋጋ 4 ሚሊዮን 250 ሺህ ብር ነው። ሌላኛው የምነግራችሁ BYD Song Plus EV 605 ኪሎ ሜትር ዊዝ ማርት ድራይቭ የሚባለውን ነው። ይህ መኪና እንግዲህ ሞዴል ሶንግ ፕላስ ሲባል ፈርስት ጀነሬሽን ነው፣ ግሎሪ ኤዲሽን ነው፣ 2025 ነው፣ ኤስዩቪ ነው። 5 ሰው መጫን ይችላል አቅሙ 160 ኪሎ ዋት 218 ኤችፒ ማምጫት ይችላል። በአጠቃላይ ባትሪ ካፓሲቲው 71.8 ኪሎ ዋት ሀወር ሲሆን ሲንግል ሞተር ፍሮንት ዊል ድራይቭ ነው፣ አውቶማቲክ ነው። 175 ኪሎ ሜትር ፐር ሃወር መጓዝ ይችላል። ፊውል ኤሌክትሪክ ነው ፉል ኤሌክትሪክ የሚባል ሲሆን 605 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። የመኪና እየተጠራበት ያለው ዋጋ 6 ሚሊዮን ብር እየተባለ ይገኛል። ሌላኛው የምነግራችሁ BYD Song Plus DM i Flagship ኤዲሽን የሚባለው ሃይብሪድ መኪና ነው። ይህ መኪና ጀነሬሽኑ ፎርዝ ሲሆን ፍላግሺፕ ፕላስ የሚባል ነው። ይር 2023 ነው። ኤስዩቪ ነው። አምስት ሰው መጫን ይችላል። ኢላይን ፎር ሲሊንደር 1.5 ሊትር 110 ኤችፒ አቅም አለው። ሞተሩ 145 ኪሎዋት ማለትም 197 ኤችፒ ማምንጨት ይችላል። ድራይቭ ታይፕ ፍሮንት ዊል ድራይቭ በሁለት ዊል ድራይቭ ነው። ትራንስሚሽኑ አውቶማቲክ ኢሲቪቲ የሚባሉ 170 ኪሎ ሜትር ፐርአወር መጓዝ ይችላል። ፕለጊን ሃይብሪድ ወይም ተሰኪ ሃይብሪድ ነው። በአጠቃላይ የባትሪው ካፓሲቲ 266 ኪሎዋት አወር ነው። ሬንጁ 150 ኪሎ ሜትር በቻርጅ ብቻ ይጓዛል መኪናው። ስለዚህ መኪና በ00 ኢትዮጵያ ውስጥ 7 ሚሊዮን ብር እየተባለ ይገኛል። በመጨረሻም የምነግራችሁ ቮልክስዋገን አይዲ6 ክሩዝ ፕሮ የሚባለው ነው። የመኪና የ2024 ሞዴል ነው ሆርስ ፓወሩ 204 ኤችፒ ሲሆን 601 ኪሎ ሜትር ሬንጅ ያለው ሬር ዊል ድራይቭ ነው። ቱ ዊል ድራይቭ የሚባልም ነው። በአጠቃላይ 84 ኪሎ ዋት አወር ባትሪ ተገጥሞለታል። 5 ሚሊዮን 900 ሺህ ብርም እየተባለ ነው።